ነፍሴንም እናንተንም አደራልል የምፈልገው ይህ እስልምና ወርቅ የሆነው እምነትና ወርቅ የሆነው ዲን ዕውቀት ይፈልጋል። የሚረከበው ወጣትና ሸባቦችን እንቁ የሆኑ አባት እናት ይፈልጋል። ነቢዩ ዓለይሂ ሰላቱ ወሰላም ሀዲታቸው ላይ መን ዩሪድ ላሁ ቢሂ ኸይረን ዩፈቂህሁ ፊዲን አሉ። ነቢዩ ዓለይሂ ሰላቱ ወሰላም ከአርሺ በላይ የሆነው ጌታችን የሚሰማው የሚመለከተው ለሁሉ ደራሽ የሆነው ጉዳዮችን ከመከሳታቸውም ከተከሰቱም በኋላ ከመከሰታቸውም በፊት ባይከሰቱ ቢከሰቱ ምን ሊሆኑ እንደሚችሉ የሚያውቀው የሆነው ጌታችን ይፈቅሁ ፊዲን አሉ አለ ነብዩ ዓለይሂ ሰላቱ ወሰላም ወሰለም ፈቅሁ ፊዲን ይሰጠዋል፣ አሉ ነብዩ ዓለይሂ ሰላቱ ወሰላም። ይህ ዲን ብሎ ማለት ነገ ወደ አኼራ ስንሄድ ቀብር ላይ የምንጠየቀው ጥያቄ ነው። ለዚህ ነው ነብዩ አለይሂ ሰላቱ ሰላም የሰው ልጅ ቀብሩ ላይ ቀባሪዎች ወስዶ ካስገቡት በኋላ መለኮች ይመጡና ይጠይቁታል አሉ ነብዩ አለይሂ ሰላቱ ሰላም። ያም ጥያቄ ምንድነው? መረቡክ ተብሎ ይጠየቃል፣ ጌታ ማን ነው ተብሎ ይጠየቃል አሉ ነቢ አለይሂ ሰላቱ ሰላም። ያ በአላህ ሱብሓነሁ ወተዓላ ያመነ ፍቅህ ፍዲን የሰጠው ቁርአንን የቀራ ሐዲስን የቀራ የሰሃቦችን ጎዳና የሚያቀው ዕንቁ ወጣት ረቢ አላህ ብሎ ይመልሳል። ጌታዬ አላህ ነው ብሎ ይመልሳል። ያለምንም ሸክና፣ ያለምንም ተረዱት፣ ያለ ምንም መዘግየት ጌታዬ አላህ ነው ብሎ ይመልሳል። ወማ ዲኑክ ተብሎ ይጠየቃል። ዲን የልእስላም ይላል። ሃይማኖት የእስላም ነው ይላል።

ከእስልምና ውጭ ሃይማኖት ፈልጎ የሚሄድ ካለ አላህ አይቀበለውም። ስለዚህ ወማ ዲኑክ ሲባል ዲንየል እስላም ይላል፣ ሃይማኖት እስላም ነው ይላል። ወማ ነቢዩክ ሲባል ነቢይ ሙሐመድ አለ ሰላቱ ወሰላም፣ ነቢዩ ሙሐመድ ዓለይሂ ሰላቱ ወሰላም ናቸው፣ ከመካ ተነስቶ ወደ መዲና የተሰደዱ ሆዳቸው ላይ ድንጋይ ያሰሩ፣ ጥርሳቸው የተሰበረ፣ ለሊት ከቤታቸው ርቧቸው የወጡ፣ ጓዶቻቸውን ያጡ፣ ለዲናቸው ሲለፉ የነበሩት ነቢይ ናቸው ብሎ

እስላምን ከሀገሩ የወረሰ እስላምን ከወገኑ የወረሰ እስላምን ከራሱ ሼክ የወረሰ ከእስልምና ከምንጭ ያልወሰደ ከቁርአን ከሀዲስ ከሰሐቦች ጎዳና ያልወሰደው ሃሃ ላአድሪ ይላል፣ አላቅም ይላል። ያኔ ላደረይ ተወላ ተለይተ ይባላል፣ አላወከም ተብሎ ይመታላሉ ነብዩ ለይ ሰላተ ወሰላም። ስለዚህ ይህ እስላም ብሎ ማለት እጃችን ላይ ያለ ወርቅ፣ ምላሳችን ላይ የምንናገረው አባጭ የሆነ ቃላት ቀብር ላይ ስንገባ ነፃ የምንወጣበት ዱንያም ላይ ነፃ የምንወጣበት የቂያማ ቀንም የሰው ልጆች ነፍሲ ነፍሲ ሲሉ ነፃ የምንወጣበት ይህ እስልምና ነው። ነቢዩ ዐለይሂ ሰላቱ ወሰላም መንዩሪድ ላሁ ብህ ኸይረን ዩፈቂሁ ፊዲን፣ አላህ ኸይርን ያሻልበት ሰው ዲንን እንዲገነዘብ ያደርገዋል። ቁርአን ይቀራል፣ ተፍሲር ይቀራል፣ ሀዲስ ይቀራል፣ የሰሐቦችን ፈለግ ያውቃል። የሰሐቦችን ፋና ይከተላል፣ የሰሐቦችን ታሪክ ያውቃል፣ ቃለላህ ወቃለ ረሱል ያሐፍዛል ሌሊት ይሰግዳል፣ ቀን ይጾማል፣ የተጣሉትን ያስታርቃል። ከአላህ ውጭ የሚያመልኩ ሰዎችን አላህን እንዲያመልኩ ይላል። ቢዳ የሚያጨማልቁ ሰዎችን ቢዳችን ተው አላህን ፍሩ ይላል። ስሜት ውስጥ የገቡ ሰዎችን ስሜታችን ተው ይላል። ዘረኝነት ውስጥ ገብቶ የሚገዳደሉ ሰዎችን አላህን ፍሩ ይላል። ወለድ የሚበሉ ሰዎችን አላህን ፍሩ ይላል። ሐራም የሚነብሱ ሰዎችን አላህን ፍሩ ይላል። መስጊዱ ባዶ ሲሆን ወደ መስጊድ ይጣራል። ቁርአኑን የሚቀራው አቶ በየመንደሩ ወጣቶች ሲዞሩ አላህ ብሮ ወደ መስጊዱ ይላል። መስጊድ ላይ ይቀመጣል قال الله وقال الرسول وقال الصحابة እያለ ያወርደዋል። ما يريد الله به خيرا يفقهه في الدين النبي عليه الصلاة والسلام አላህ ኸይረን ያሻለው ሰው ዲንን ያስገነዝበዋል። የእስላም ፉቃሃዎች ምን አሉ መፍሁሙል ሐዲስ አሉ የዚህኛው ሐዲስ ከቃራኒ ወይንም ደግሞ ግንዛቤው መላ ዩሪድ ላሁ ቢ ኸይረን ላዩፈቅሁ ፊ ዲና አላህ ኸይርን ያላሻለ ሰው ዲንን አያስገነዝበው ሲሉ ሰምቼ እላለሁ። ነብዬ ሰልጤ በሄደበት ይሄዳለሁ፣ ወገኖቼ በገቡበት እገባለሁ ሲሉ ሰምቼ እላለሁ እላለሁ እላለሁ እላለሁ። ሽንፈት ውስጥ ገብቶ አኼር እንዲሄድ ይደረጋል። አማ አላህ ኸይረን ያሻለችው ሰዎች ኸይረን ያስገነዝባቸዋል። ለዚህ ነው ነብዩ ለይ ሰላተ አልዑለማ ወረሰቱል አንቢያ አልዑለማዎች የነቢያቶች ወራሾች ናቸው ነቢያቶች ሀገር መምራትን አይደለም የወረሱት ሀገር የሚመሩ መሪዎች የመምራት ጊዜያቸው ሲያበቃ ይወገዳሉ ከቦታው ወይም ደግሞ ገንዘብ ያላቸው ሰዎች ገንዘባቸው ከረታት አንድ ቀን ይጠፋባቸዋል ወይም ደግሞ ህንፃና የተለያዩ የሚደረድሩ ሰዎች ያ የሚደረድሩት ነገር ንፋስም በለው

ዲናርና ድርሃምን አይደለም ያወረሱት። ልጄ እቺ እንበሪ አደራ አይደለም ያሉት። ልጄ ይህን ህንፃ አደራ አይደለም ያሉት። ልጄ ሀገርን አደራ አይደለም ያሉት። ልጄ ልጆችን አደራ አይደለም ያሉት። ልጄ ጎሳህን አደራ አይደለም ያሉት። ያወረሱት ዒልም ነው አሉ ነብይ ረሱላሁ ሰለላሁ ዐለይሂ ወሰለም ይቆሉ ﷲ ﷲ ኪታቢ ﺍልቡዲ ይርፈዕ

ደረጃቸውን ሲናገሩ እንደ ጨረቃና እንደ ከዋክብቶች ናቸው አሉ። ነብዩ አለይሂ ሰላቱ ጨረቃ ለዓለም ታበራለች። ሳውዲን ብትሄድ ድቹ ጨረቃ ነች ምታበራው። አሜሪካን ብትሄድ ድቹ ጨረቃ ነች ምታበራው። ጃፓን ብትሄድ ድቹ ጨረቃ ነች ምታበራው። ቻይና ብትሄድ ድቹ ጨረቃ ነች ምታበራው። ሰልጣኔት መጣቺ ጨረቃ ነች ምታበራው። አማራ ክልል ብትሄድ ድቹ ጨረቃ ነች ምታበራው። አሊሞስ ማብራታሽ ነው። ሃዛ ሐላል ሃዛ ሐራም ይላሉ። ይሄ ሐራም ነው ይሄ ሐላል ነው። ይሄ ዚና ነው ይሄ ሐላል ነው። ይሄ ሊካ ነው ይሄ ወለድ ነው። ይሄ ይቻላል ይሄ አይቻልም።

ሡመ እስተቃሙ እነዚያ ጌታችን አላህ ነው ያሉ ከዛ በኋላ ሡመ እስተቃሙ ቀጥ ያሉት፣ ተተነዘሉ ዓለይሂሙል መላኢከቱ፣ አላ በእነሱ ላይ መላእኮች ይወርዳሉ። አላ ተኻፉ፣ ወደምትሄዱበት ሀገር ችግር ይገቅመኛል ብላችሁ ስጋት ውስጥ እንዳገቡ ወላተህዘኑ ተሐዘኑ ጥላችሁት ምትሄዱት ላይ ችግር ይደርስበታል ብላችሁ አታስቡ። ወአብሽሩ ብልጀነት እለቲ ኩንቱም ቱዓዱን ይባላል። በል እንደውም ስትቀጠሩላት በነበረችዋ ጀነት አብሽሩ ይባላል። ስለዚህ ይህ ዕልም ይህ እስልምና ብሎ ማለት አላዋቂዎች የሚሸክሙት አይደለም። ይህ እስልምና ብሎ ማለት ሲሉ ሰምቼ እላለሁ ነቢይ የሚባልበት አይደለም። ይህ እስልምና ማለት ከሆነ ይሆናል ካልሆነ አይሆንም የሚባል አይደለም። አውቀህ የምትገባበትና አውቀህ የምትዘጋጅበት ነው። ይህም ዝግጅት የቂ አማቀል ትንሽ ትልቅ ሳይባል ሁሉ ነፍሲ ነው ነፍሲ ነፍሲ ነፍሲ ለሚልባት ቀን የምንዘጋጅበት የሆናል። ለዚህ ነ ስላሰላም ዕልም ብሎ ማለት ሙስሊም በሆነ ወንድ ላይና ሙስሊም በሆነች ሴት ላይ ግዴታ ነው። ነብዩ ረሱል ዛሬኛ እንደምታውቁት ወጣቶቻችን በትምህርት የሚደርሳቸው የለም ቶፕ ናቸው። እንግሊዝኛ ችግር የለባቸው፣ መጽሐፍ ችግር የለባቸው፣ ማንበብ ችግር የለባቸው፣ ቴክስቱ ችግር የለባቸው፣ ፋሽን መከተል ችግር የለባቸው፣ የተቀደደ ስሪ መልበስ ችግር የለባቸው፣ ሴትን ተከትሎ በየመንደሩ መስሎ ችግር የለባቸው፣ የእንግሊዝኛን ትርጉም ወደ አማርኛ በቀየር ችግር የለባቸው። እንደውም የማይገባ የመንደር እንግሊዝኛ የሚያወራ አገላጥሞ ይተረጉሙታል። አማ ሸሪዓት ሁሉ አደራረት የለም አላህ ካዘነላቸው የለም አላህ ካዘነላቸው ውጪ የሰላት ሽሩጡ ሩክኑ አርካኑ ሙከሚላቱ የለም። ሀታ ራቁታቸው የሚሰዱ ወንጣቶች አሉ አይደል? የካፊሮችን የአይሁዳ የነሳራ ስሜታቸውን የሚከተሉ ኳስን የሚያመልኩ ሴትን የሚያመልኩ ቴሌቪዥንን የሚያመልኩ ሰዎች ቴሌቪዥን ላይ ከኋላ አካላቸውን ካሳዩ የኛ ወጣቶችም ከኋላ ቁታቸውን ይሰግዳሉ። ሰላት ማወቅ የሚባል ነገር የለም ሲሉ ሰምቼ እላለሁ። ነቢዬ በምላሳችን እንኳን ባንናገረው በተግባራችን እያሳየ ስለዚህ ይህ ዲን ብሎ ማለት አማና ነው። ነብዩ ዐለይሂ ሰላቱ ወሰላም አደራ ሲሉ ሲለፉለት ታቦ አንገታቸውን ሲሰጡለት በረሃብ ተቸግሮ ከቤታቸው ሲወጡለት ቆዳ ሲበሉለት መንገድ ላይ ተርቦ ድፍ ሲሉለት እነ አባ ሁሬራ እነ እናታችን አይሻ ሲያስተላልፉት ቡኻሪ፣ ሙስሊም፣ አቡ ዳውድ፣ ነሳኢ፣ ኢብኑ ማጃ፣ ሪያዱ ሳሊሒን፣ ብሉጉል መራም እነ እነ ክታቦች ተዘጋጅተው ቁጭ ብሏል። ማን አላህ ያዘነላቸው ውስኖች ይቀሩታል። አብዛኛው ሰሚዕና ዋሰይና ብለዋል። ሰምተናል አምፀናል ብሏል። ሰሚዕና ዋጣዕና የሚሉ ሰዎች ውስኖች ናቸው። ተመልከቱ ቁርአኑን። መጀመሪያ ላይ አሊፍ ላም ሚም ዛሊከል ኪታቡ ላ ረይበ ፊሂ ሁደን ልልሙተቂን አለ። የተኛው ሙተቂ ነው። ቁርአኑን ሀፍዞ ሰላሳ ውጁዝ ማዕናውን የሚያውቀው ሁደን ልሙተቂና አለ። ለሙሪዶች አይደለም። ወይም ደግሞ ለጎሳ አይደለም። ለዘሩ አይደለም። ለቀይ ለአረብ፣ ላጀም አይደለም ለልሙተቂን ታዲያ ሌላ ሙተቅ ነው እንደሚመጣ ወይስ እኛ ቀርተለዋል ሁላችን? ወይስ ማህናውን እናቃል? ወይስ ሽርክ ተውሂዱን ላይ ተደማቃሩ? ወይስ ቢጃነስ እናውን እናቃል? ወይስ የሳቦችን ጎዳና እናቃል? ወይስ ሌላ ሙተቆችን ቁርአኑ ሌላ ሙተቆችን እየጠበቀ ነው? ወይስ እኛ እናቀዋል? ታውልከ ሰልጤ ምንድነው? ሙስሊም ነው። ሌሎች ወጣቶች እያሾሉ ኳስን እያሉ ከሴት ጋር በየአስፋልቱ በየባጃጁ፣ በየሻይ ቤቱ ጫዋል መዚህ ደገቡት ውስኖች ናቸው። ለምንድነው እንደው ዳዕዋ የለ ዒልም የለ አላህ ካዘነላቸው ውጭ እርሻት የለ ተውጂሃት የለ ትቀፍ ዲን የለ ላላህ ብሎ መኖር ላላህ ብሎ መሞት የለ ገንዘብን ለዲን ወጪ ማድረግ የለ ጊዜን ለዲን ወጪ ማድረግ የለ ይህች የሰላችሁን ምላስ ለዲን ወጪ ማድረግ የለ አላህ ካዘነላቸው ውጭ አላህ ካዘነላቸው ያደርጋል። ስለዚህ ይህ ዲን ይህ ዕልም አማና ነው። ፈተናዎች በአሁኑ ሰዓት በዝተዋል። በየጊዜው አዳዲስ ነገሮች ይመጣሉ። ይሄንን አዳዲስ ነገር ብሎክ የምታደርገው የው ወይንም ደግሞ እነዚህ ነገሮች የምትከራከለው ዕልም ሲኖር ዕልም ከሌለ የመጣው እንደሚያሽከረክር አትጠራጥር። አማ ዕልም ካለ ሰዓት ሁኝ አረ እዚህ ጋር እጅ ታወጣለ። ይሄ ቁርአን ማናው እንደዚህ አይደለም፣ ይህ ሐዲስ እንደዚህ አይደለም። ማነው ነው ይሄ ሐዲስ አንተ እንደተረዳኸው ሳቦች አልተረዱትም። ይሄ ሐዲስ ማንም በዚህ አልተረጎመም። ታቆማ አለ አታቆምም፣ አትልም። እሳቸው ካሉ መርሀባ አህለን ወስሀለን ነው የምትለው ስለዚህ ይህ ማለት ሽንፈት ስለሚሆን። ዕልማችን ላይ መጠንከርና ዕልምን መፈለግ ይኖርብናል። ለትምህርትና ለዱንያ ጊዜያችን ከመስጠት በላይ ለአኺራችን ልንሰጥ ይገባል። ለዚህ ነው አላህ ሱብሃነሁ ወተዓላ ወኢላ መታውል ጉሩር አላህ። ይቺ ዱኒያ ብሎ ማለት መሸንጊያ ብትሆን እንጂ ምንም አይደለችም ማለት። የት አሉ ትናንትና እዚህ መስጊድ ላይ የሚሰግዱ አባቶቻችን? አኽራ ይደዋል። የት አሉ እዚህ ቅበት ከተማ ላይ የነበሩ ሽማምንቶች? አኽራ ናቸው። የት አሉ ቅበት ከተማ ላይ የነበሩ ትላልቅ እናቶች? አኽራ ይደዋል። እኛም ነገ መውት። አላህ ሁሉም በእሱ ሞትን ይቀምሳል። ወኢነማ ቱወፈውነ ኡጁረኩም የውመል ቂያማ፣ ምንዳችሁን ግን የምትመለዱት የቂያማ ቀን ነው። ፈመን ዙሕዚሐ ዐኒንናሪ ወኡድኺለል ጀነተ ፈቀድ ፋዘ፣ ከእሳት ነጻ ወጥቶ ጀነት የገባ የሚፈልገውን አግኝቶ ከሚፈራው ተጠብቋል። ወመልሀያቱ ዱንያ ኢላ መታኡል ጉሩር። ኢላላህ ስብሃነ ወተዓላ ስለዚህ ዲናችንን መማር፣ ማወቅ፣ መጠየቅ፣ ሐዲስን ማሐፈዝ፣ ቁርአንን ማሐፈዝ፣ ኡማውን መምራት በእኛው ላይ ነው ያለው። ሌላ ትውልድ አይመጣም። ስለዚህ ሁላችንም ብንቀብለን ያላህን ዲን ልናቅ ይገባል። አላህ Subhanahu Wa Ta'ala እዚህ መስጊድ ላይ እንደሰበሰበን ጀነት አልፈርዶስ ላይ ይሰብስበን፣ እንሽራህ ሰድር አላህ ይስጠን። ይሄንን ዲን ቁርአኑን ሐፍዘን ሐዲሱን ሐፍዘን የነብዩን አለይሂ ሰላቱ ሰላም ሪሳላ አውቀን ተረተን የሳሃቦችን ግንዛቤ ተረተን ለኡማው ከሽርክ ለማውጣት ጋ ለማውጣት ከዘረኝነት ለማውጣት በጽፍንተኛነት ከመሄድ ለማውጣት አላህ ሰበብ ያድርገን። ጃለኒ አላህ ወያኩም ሚነል ለዲን ኢስተሚኡን አልቀውላ ፈይተቢኡን አህሰና። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ